እሳት እንደዚሁ ክፍል ውስጥ ቁጭ ብሎ እያለ ኤስማ በሩን ከፍታ ትገባለች የት ነበር ዛሬ እያለ ይነግራታል ዛሬ ትንሽ ስራ ብዙ ነበረብኝ የምትወደውን ደግሞ ፈልገው ነገር ከሆነ አሁን ልሰራልህ እችላለሁ አይ ኔስቲ ነ እያለ ይነግራ ጀመረ ወዲያውኑ ትቀመጣለች አልጓኑ አልናፈኩሽም እንዴ ናፍቀኛል በጣም እኔም ናፍቀሽኛል እያለም ወዲያውኑ ከንፈሯን ይስማታል ቆይ አንድ ነገር ያመጣሁት ነገር አለ እያለች ተስነግሯል። ስማ ምንድን ነው ደግሞ? ጊፍት ነው። ለእኔ አዎ? ለሁለታችም ነው ያመጣሁት እያለች ትነግራለች። ቆይንካ እጅህን፣ እያለች ወዲያውኑ እንደዚህ ታወጣና ጊፍቱን እንደዚሁ ታሳየዋለች። ልብ ቅርጽ ነው፣ አየው። ይሄ ሊያያል አንድ ይሆናል ማለት ነው። እና አንደኛው እኔ ጋ ይሆናል፣ አንደኛው አንተ ይሆናል ማለት ነው ወይኔ በጣም ያምራል አ አርግልኝ አንገቴ ላይ እያለች እንደዚህ ወር ትላለች አንገቷ ላይ እንደዚህ ያደርግላታል ይሰማታል በመጨረሻ ምን አላርግልክኝ አይኔ ያረጋለሁ ብሎ ይቀበላትና ያረጋች ማለት ሀፍ ግማሽ ወይኔ ማለት ነው አ ግማሽ ወይኔ አንድ ላይ ሲሆን ሙን ይሆናል ማለት ነው በጣም ወድጄዋለሁ ደስ ይላል አ እና እንዴት ነሽ አለሁልሽ በቃ አሁን መሄድ አለብኝ። እሺ ግን እኮ አሁን እኮ ነው የመጣሽው። አዎ፣ ግን የሆነ ስራ ስላለብኝ ሊሄድ ይሄን ብቻ ለመስጠት ነው የመጣሁት። እመጣለሁ እሺ በኋላ። ደህና ደርሽ። በጣም በጣም ከአንቺ ጋር ደስ ይለኛል። እኔም ደስ ይለኛል። የመጣ ነው ቻው። ቁንጮን ስማና ቀጥ ብላ ትሄድ ጀመር። ልክ እንደሄደሽ ግን የሰጠችውን ስጦታ ካንገቱ ላይ አውልቅና ምን አይነት ድራማ ነው? ይሄማ ቅዠት መሆን ያለበት ማየውን ነገር እኮ ነው እያለ ቆሻሻ መጣያ ውስጥ ይጥለው ጀመረ። ስምሩ እንደዚሁ ከእናት ጋር እያወራችን ያለችው ወዲያውኑ፣ እማዬ እኔ መቼኝም ዛሬ እኮ ሥራ አለኝ ያልኩሽ ነው። አይ አይ አይ እንደቀሩ አልፈልግም፣ እየነገርኩሽ ነው። በጣም ወሳኝ ነገር ነው ዛሬ የሚካሄደው። ግን እኮ እሺ፣ ቆይ፣ በቃ እሺ፣ እሺ፣ ቆይ ነገር ማስቀር አይቀርም። ወዲያውኑ እንደዚሁ ጠረጴዛ ቆንጆ ሆን አዘጋጅታ ቤቱ እንዳለ በፊኛና በአበባ እያጌጠ እየተዋበን ያለው ይሄ ዚጌውን አይደለ? አዎ አዎ፣ እሱ ጌውን። አበቦቹን ደግሞ በጣም እንደሚያምሩ አድርጊያቸው። እሺ፣ አመጣክ? አዎ። እስቲ አዎ፣ ቆንጆ የምፈልገው ነት ነው። ስለዚህ እሱን እዛ ጋር ስቀልልኝ ፊት ለፊት ማለት ነው። እያለች ነው። ምን እየተፈጠረ ነው እዚህ? እያለች ህክመት ትመጣለች። ደስታ ሊሆን ያለ ነው። የምን ደስታ ምን ነው ህክመት? ዛሬ እኮ መጨረሻ የሰሚት ልደት ነው፣ እና ደግሞ ስጦታም እንደዚሁ ብዙ ነገሮች ማድረግ አለበት። አይ አይ ሃይማኖት ነገር ነው እሱ ኮታም። ለምንድን እንደዚህ ያደርግሻለሽ? ለምንድን እንደዚህ ይሆንሻለሹ? አንቺ ተቃራኒ ይሆንሻለሹ እያለች የሰሚት ልጅ ታወራ ጀመራ ወዲያውኑ። ማለት ይገባኛል እኮ ይሄ ነገር ለሁላችንም ቆንጆ ነው። የሱ እንደስተማይ ስላለብን ነው እንደዚህ እናረጋው። አያ አይ፣ ተይ እንጂ ያሉት ነገር ምንም ነገር ምን ነገር ይችላል ትላለች ተናክራለች፣ እሳት ይመጣል። አ አ አ ምን እየተካሄደ ነው ደግሞ እዚህ? እያለ ያውራ ጀመር። ዛሬ ልደት መሆን አለበት ወይስ ሰርግ ነው? አይ አይ አይ አይ፣ አይደለም አይደለም። እንዴ፣ እና ምንድን ነው? የአባቴ ልደት ነው እያለች ነው። አ አ ረስቷል መሰለኝ አንተ በጣም ታሳፍራለህ እያለች ትናገረው ጀመር። አዎ ዛሬ ነው ልደቱ እያለች ትናገረው ጀመር። እሺ እንደዛ ከሆነ በቃ ችግር የለም የሚገዛውን ነገር እገዛለሁ እያለ ያውራ ጀመረ። ወዲያውኑ ቾኮሌት ነገር ፊት ለፊቱ ስማት አቅርብ ብለታለች። ይጠጋና እንደዚሁ ያነሳ ጀመር። በሌላ በኩል ደግሞ እነዚሁ አቶ ሰሚት ቁጥ ቢሮ ቁሞ ስልክ እያወራን ያለው ከዶክተሩ ጋር እና ምንድን ነው እያልከኝ ያለው ስለዚህ እያንዳንዱ ነገሩ ተመሳሳይ ከሆነ ለምንድን ነው በፍጥነት ማናረገው ይገባኛል ይገባኛል ግን ሰሚ ትንሽ ጊዜ ይፈልጋል ለዛ ነው አይ አይ አይ ነገ እንዲሆን ነው ፈልገው ነገ ምንም ይሁን ምንም ሀሳብ ሳይቀየር ብዙ ነገር ሳይወጣ ነገ እንዲሆን ነው ፈልገው ብሎ ስልኩን ይዘጋው ጀመረ በሌላ በኩል ጠረጴዛው እንዳለ በምግብ ተሞልቷል አያትን ካሱ ምግብ እያለች ተናግራለች እንደዚሁ መሰላ ሊመጣና የመጣው ፖስት ካርድ እንዳለ ይሰቀል ጀመር። እስቲ ዞር አድርጎ በሱ ጋር እያለች እንደዚህ ይወራል። አባቴ መጣ እያሉ ሁሉም ሰው ያጨበጭቡ ጀመረ። በመጨረሻ ልደቴ ሰርግ ነገር ምታስመስሉት እናንተ ናችሁ። እና በመጨረሻ በዚህ እድሜ ልደትን ራሱ አስታውሳል እያለች በያሚን ምን ያደረክ ነው ያለው ናውረድ ረሱ ከሱ ላይ ብትወርቅስ ምን ሆናል? ውረድ እያለ እንደዚህ ይናገረው ጀመረ። በመጨረሻም ጭንቅላት ወርቆ ደግሞ ሆስፒታል ሆስፒታል እንዳትመላለሰን እያለ ይናገር ጀመረ። ምንድን ነው አባዬ? ምን ቢወርቅ እኮ ምንም፣ አይ ነው ነው በቃ ሌላ ነገር አትፍጠር እንጂ አይደል? ጀመረ ነገር ውረድ እያልኩ ነው እሺ እያለም ይወርድ ጀመረ። ወዲያውኑ እንደዚሁ ሁሉ ነገሮች ይዘጋጃሉ። ግራ የተጋባ በያሚን እንደዚሁ ሰሚታ አባቱን ማያውቀውን እያየን ያለው ዛሬ ግን ዝርግፍ አርጋ ልታወጣ ነው የሱምሩ እናት ነያታን። በሌላ በኩል እርስ በርስ እየተሰራረቁ ያዩ ጀመረ። አምሻሽ ላይ በሌላ በኩል ንምሰው በደስታ ተወጧሉ። እንደዚሁ ልደቱ ሰርግ ነው የሚመስለው። በያሚን ግን በሀሳብ ተወጦ አስረ እየሰረቀ በሀሳብ እየሄደ ነው ያለው። መድኃኒት ይመጣለታል። እንደዚሁ መድኃኒቱን በመጨረሻም በውሃ ይጠጣ ጀመረ። ወዲያውኑ እንደዚሁ ጅርስ ጅርስ እየተወሉ ደግሞ እነሱ ወይናቸውን ይጠጡ ጀመረ። ኦ ዛሬ ደግሞ ለልጆች ብላ እንደዚሁ ተነሳ። ና ጀምር፣ አባዬ ዛሬ ደስ ብሎኛል። እውነቱን ለመናገር እያለም የሳት ያወራ ጀመረ። እውነቱን ለመናገር ምንም አይነት ነገሮች እንዲፈጠሩ አልፈልግም ነበር፣ ግን ደስ ይላል እያለ እያወራ እያለ ጃን ይገባ ጀመረ። አ እንዴት ነው አያቴ፣ እንዴት ነሽ ብሎ ወደ እሱ ጌድና ይስመው ጀመረ። አባቱን አባይ፣ እንኳን ተወለድክልኝ እንካ፣ ይሄ ላንተ ነው ብሎ ይሰጠው ጀመር። ህክመት እሺ፣ አሁን ሁሉ ነገሮች እንዲዘጋጅ ይፈልጋለሁ። ምግቦቹ ምናምን፣ እያንዳንዱ ነገሮች አዘጋጁ። ልጆች ቶሎ በሉ እንጂ እያለች እንደዚህ ታወራለች። ወዲያውኑ ናያቴን፣ ናያቴ፣ ምንድን ነው ይሄ ነገር የምታቂ ያለ ይመስላል። ዛሬ በጣም እየተቀየርች ያለሽ አዎ እያለች እነዚሁም እርስ በርስ ሲነጋገሩ ጀምራ ስምሩ በመጫ በሌላ በኩል ከተፍ ብላለች ወዲያውኑ ቤቱን አይታ እንደዚሁ ወደ ውስጥ ትዘልቅ ጀምራ በርታን ኳኳለች ኤስማ ትከፍታለች ሰላም ነው እንዴት ነሽ አመሰግናለሁ እሺ ምን ነው ደህና ነሽ አይደል ብላ ወዲያውኑ ወደ ውስጥ ትዘልቅ ጀምረ ውስጥ ላይ እንደዚሁ ኬኩን እያነሱ እየበሉ ያለ ገና ባዬ፣ ትንሽ ነው መንካት ያለበት እያለች ትናገረው ጀመረ። ልጁ ምንድን ነው ተረጋጉ እንጂ መብላት እኮ ይችላሉ እንዴ? ምን ሆናቸዋል? ጊዜም ጊዜ እኮ አለኝ እያለ እንደዚሁ ይናገር ጀመር። ተው እንጂ እያሉ እርስ በርስ እያወሩ ያለ ስምሩ ትመጣ ጀመር። ወዲያውኑም እንደዚሁ እርስ በርስ ይተያያሉ። ወዲያውኑም እንደዚሁ ምግቡን ያስቀምጥ

ሃፒ በርስዴ ሰሚት እያለች ትናገር ጀመረ። እርስ በርስ ይታያሉ። ምንድን ነው ይህን ነገር እኮ ቀል መሆን አለበት። በጣም ያሳፍራል። ቆይ ለምንድን ነው እንደዚህ የምትሆኝ? ለምንድን ነው እዚህ ሲመጣሹ? እያለች ሄክመት ተናገር ጀመረ። እና እንኳን ደህና መጣሽ ብላ ዘላ ታክፋት ጀመረ። ወዲያውኑ እርስ በርስ ግራ ይገባባሉ፣ ይታያሉ እንደዚሁ የሳት እያስ ፌዘ ያጀመረ ኦ በጣም ደስ ይላል፣ እናታችን መታለች። ኡፍ በጣም ደስ ይላል እያለ የሰዓት ሞዲዝ ጀመረ። እርስ በርስ እየታየ ነው ያለው። እንኳን ደህና መጣሽ እህቴ እያለ ጃን ያራ ጀመር። እንኳን ደህና መጣሽ እያለች ትስማት ጀመረ። አመሰግናለሁ እናቴ እሺ በመጨረሻ እሺ፣ ሁሉም ሰዋለ። ለምንድ ነው ልደቱ ማን ጀምረው ቀየ? በጣም ያሳፍራል። በጣም አንፈልጋቸው ሰዎችም እየመጡ ስለሆነ ነው እያለች ተራ ጀመር። እሺ በመጨረሻም ዛሬ ስልሳ ሶስት አመትን ሰሚት እያከበርክ ነው። እኔ እናንተ ደግሞ ከተጋባን ሀያ ሰባት አመት ሙሉ ብዙ ነገሮችን ብዙ ነገሮችን አሳልፈናል። ስለዚህ እንኳን ደስ አለ ላይ ላይ ፈልጋለሁ እያለች እንደዚሁ ሱምሩ ትናገር ጀመር አ እንደዛ ከሆነ ይሄ የመጨረሻ ልደቴ ነው ብዬ አስባለሁ። ምክንያቱም ከዚህ በኋላ ልሞት እችላለሁ። ሱምሩ እና ግን ሰሞት በጣም በጣም ባንቺ እንዳፈርኩ እንድታቂ እፈልጋለሁ። ግን በህይወትም ልኖር እችላለሁ። ኑር፣ እኔ ደስ ይለኛል። ሰሜት፣ እውነቱን ለመናገር ያንተን ጥሩ ነገር ነው የምመኝለት ከእንጂ ያንተን መውደቅ እኔ ተመኝልኬ ይለ አላቅም፣ እያለች ትናገረው ጀመረ። የመልስ መት ሁለቱም የመታቱ ጀመረ ግራ እየተጋቡ እርስ ቤት እያል እሺ፣ ኬክ ሁሉ ምን አንቆርሶ? አይ አይ አይ ቆይ፣ ትንሽ ትንሽ ትንሽ ትንሽ እንጠብቅ፣ እያለች ትናገር ጀመረ። እሺ፣ እስማ በመጨረሻ ሁሉም ሳይንጣ፣ እሺ፣ ቢያሚን ቱካ ቻን፣ እያንዳንዱ ሳይቀር ሁላችንም አንድ ላይ መሆን አለብን፣ እያለች ተዋረ ጀመረ። እሺ ጠራሉ ብላ አያቴ ቆይ ምን ይሰራሉ እነሱ? ቆይ አይ አይ አይ ምንድን ነው፣ የሰሚት ልደት አይደል እንዴ? ሁሉም ሰው መሆን አለበት እዚህ፣ ሁሉም ሰው ማክበር አለበት፣ ምንድን ነው እያለች ተናገር ጀመረ። ሁሉም ሰው መምጣት ይጀምራል። ሰራተኞቹም ሳይቀሩ ኑ ኑ ኑ፣ ኬኩን አምጪው አንቺ እያለች ትናከራለች። ኬኩ ይመጣና ይቀመጣል። ወዲያውኑ እንደዚሁ ሻማውን ያጠፋ ጀመር። እውነቱን ለመናገር እንዳረሰው ሻማውን ስታጠፋሺ እያለች ትናከር ጀመር። ወዲያውኑ ሻማውን ያጠፋ ሲል ገን እንደዚሁ ታይሲን ይመጣል። ወዲያውኑ ሜሊክና ማይረሳው ነው ይመጣ ጀመር እንኳን እንኳን ተወለድክልኝ ወንድሜ እንኳን ተወለድክልኝ እያለ ይናገር ጀመር ሁሉም ሰው እርስ በርስ ግራ ተጋብቷሉ እርስ በርስ ይተያያሉ ይሄን ማንም ሰው አልጠበቀም እነሱ ይመጣሉ ምን ደግሞ እነሱ ምን ያደርጋሉ ምን ለምን ሊያረጉ መጡ ህክመት ምን ያረሽ ነው ያለሽው ለምን ዝም አትበይም ታሲኒዮ የሰሚድ ወንድም አይደል እንዴ እና ቢሆንስ እሱ ምን ሊያደርግ ይመጣል? እዚህ ወንድሙን እንኳን ደስ ያለ ሊለው ይገባል እኮ ምን ሆነሻል? እያለች ትናገራ ጀመር። ሁሉም ሰው ልባቸው ላይ እሳት እየነደደ ነው ያለው። ጸብ በዚህ መሃል ቢፈጠር ከባድ ነገር እንደሚፈጠር ሁሉም ሰው እያሰበ ነው ያለው። በጣም እያሳበድሽን ያለው ይሄ ነገር፣ ልቀበለው አይችልም። ናይቴን ምን እያደረግሽን ያለሹ እያለም ሰሚት ይናገራ ጀመረ። አይ አይ አይ በቃ እንጂ ሁላችንም ደስታ መሆን አለበት። ምኑ ናችኋል? ሁላችንም መች እንደምንሞት አናቅም እኮ። ሁሉም ቤተሰብ እንደዚሁ ሲገናኝ ቆንጆ ነው፣ እያለች እንደዚሁ ታወራ ጀመረ። ሁላችንም ይሄ መረሳት የሌለበት ቀን ነው። አይ ይበቃል፣ ይበቃል። እሺ እሺ። በመጨረሻ ሌላም ሰፕራይዝ አለኝ፣ ቆይ ሳልነግራችሁ እያለች ትናገር ጀመር። ሁሉም ሰው ግራ ተጋብቶ አፍጥጦ ያያት ጀመረ። ከባዱ ሚስጥር አሁን ሊፈነዳህ ነው። ወዲያውኑ ሁላችሁንም ይህን ሰርፕራይዝ እንድትሰሙ እፈልጋለሁ። እኔም ስሰማ በጣም ደስ ነበር ያለኝ። እናንተ ደግሞ ስትሰሙት በጣም እንደምትደሱ በጣም እርግጠኛ ነኝ። በጣም እውነቴ ነው። ምልክ እና ሲል ልጄ ና ወደዚህ ጋር ለአንተም ሰፕራይዝ አለ። ና ና ወደዚህ፣ እያለች ቤንያሚን ትጠራው ጀመረ። ቤንያሚን ግራ እየተጋባ ወደ እሷ ጋር መጠጋት ይጀምራል። ምንድን ነው ቆይ፣ ምንድን ነው? ሊገባኝ አልችልም። ምን ልታደርጊ ነው? ናያቲ፣ እያለች ይናገረ። አይ ምንም ላደረግ አልችልም፣ ምክንያቱም የተደበቀውን ነገር ዛሬ ሊወጣ ነው። አባትና ልጅ ለአገናኝ ነው፣ እያለች ትናገር ጀመረ። ሁሉም ሰው ግራ ይገባል እርስ በርስ ያግሮ መርማሉ ከባዱ ሚስጥር ሊወጣ ነው የሰሚት ከባዱ ሚስጥር ለሀያ ዘጠኝ አመት የተደበቀው በአንድ ዝርግፍ ብሎ ሊወጣ ነው ምንድን ነው ማን ነው እያሉ እርስ በርስ ያወሩ ጀመረ እሺ ዛሬ በመጨረሻ አዲስ አመት እንደመሆኑ መጠንና ልደቱም እንደመሆኑ ዛሬ ከልጅ ጋር ቴክስ ትቆርሳለህ ማለት ነው እያለች ተዋራቻ መረ በያሚን ይስቃል። እሱን እያለች እንደሆነ ግራ እየተጋባ ነው። ደም ታይሲን ጃሃን ሁሉም ሰው ግራ ተጋብቷል። ስለምንድን ነው እያወራች ያለችው? ምንድን ነው? አላመናችንም መሰለኝ። ስለዚህ በመጨረሻም እንደ አባት አንተ ልጅህን መሳም አለበት። ሂድና አባትን እጅ ጻመው፣ ጻመው እያለች ትናገር ጀምረ ወዲያውኑ እርስ በርስ አሟቷል። እንዴ እየተባሉ እርስ በርስ እየተያዩን ነው ወዲያውኑ ግራ ምንድን ነው እያረሻለሽ ነገር ነው እያረሻለሽ አአ ለምንድን ነው እኔን እንደብድም ያርት ቆይ እንዲሁም ይኸው መረጃ አለኝ ብላ ወዲያውኑ ይኸው ይኸው የዲኤንኤ ቴስቱ ነው እንካስቲ አንብበው አንብበው የሁሉ ነገር ዚላ ያለለ እኮ እያለች ትሰጠው ጀመረ ሁሉም ሰው ግራ ተጋብቷል። ግማሹ ይስቃል። ይሄ ውርደትና ከባድ የሆነ ቅሌት ነው። ወዲያውኑ ያነባውና ግን፣ እሱ ለብቻው ሰው ሳይሰማ ነበር ያው ወዲያውኑ ግን፣ እንዳየ በጣም ግራ እየተጋባ ሁሉም ሰው እርስ በርስ የተያየ ወረቀቱን እዛ ጨማድኖ ነው ወረወረ። ያው ነገር ነው እያለ እንደዚሁ ይናገር ጀመረ። ወዲያውኑ ግራ እየተጋቡ ሜሊክና ነው በፈገግታት ወጦ ለባቸው በደስታ ያረሰ ልጅ እስቲን ወረቀት አንብዩ፣ ጮክለሽ አንብዩ፣ ሁሉም ሰው እንዲሰማ አድርገሽ እያለች ተናገር ጀመር። በያሚን እንደዚሁ ይጠቃል እንደምናየው ከሆነ በመጨረሻ ሜዲያ ኔ ሳምፕሉ ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንቱ የሚያሳየው በመጨረሻ በያሚን እንደዚሁ የሰሚት ሳኪን ልጅ ነው እርግጠኛ የሆነ መረጃ ነው የሚል ነበር። ይህን እንደሰሙ ቤተሰቡ እንዳለ ግራ ይጋባል። የተደበቀው መጨረሻም ዝርግፍ ግፉ ወጣ። ሁሉም ሰው እንደዚህ እርስ በርስ ይተያያሉ። የተደበቀው ሲወጣ ጃሃን እንደ መሳቅ ያደርገዋል። ግራም እየተጋባ የሳትም ከት ብሎ ይስቅ ጀመር። ህክመት ውርደቷን መቋቋም አቅቷታል። እንደዚህ የባል ሚስት ግን በጣም ደስ ይላታል። ወዲያውኑ ኤስማ እና ሌሎችም ሰራተኞች ግራ ተጋብቷል። ይህን የሰማው ቤያሚን እህል ቅዠት መስሎታል። ቀስ ብሎ እየተራመደ ወደ ሰሚት ገሄድና አንድ ሁለት እርምጃ እንደተራመደ ግን እዛው አፍጥጦ አባቱን ካየ በኋላ መራመድ አቅቶት ዝልፍልፍ ብሎ መሬት ላይ ይዘረገፍ ጀመረ። ጃኒ ይሯሯጣል፣ ሰራተኞቹም እንደዚሁ። ቢያሚን ቢያሚን፣ እሱ ለማስነሳት ይሞክራል ነው። ሁሉም ሰው ግራ ተጋብተው ግን እርስ በርስ እንደዚሁ ይታያል። በመጨረሻ ሚስጥሩ መሬት ላይ ዝርግፍ አለ። ሳሚት በመጨረሻም ያፈጠጠ እንደዚሁ የስምሩንና ተፍትጦ ያይጀምር የተደበቀውና በሚስጥር የተቆየው የዘጠኝ ዓመት ሚስጥር በአንዴ አደባባይ ላይ ዝርግፍ ብሎ ወጣ። ወደ ዩቱብ የቻናሎች የቤተሰቦች ለዛሬ ቪዲዮ ጅላቸው የመጣወትችን ትመስል ነበር። በቀጣይ ምን ይፈጠር የሚሉትና ሌሎችን በርካታ አጓጊ፣ አስደናቂ የሆኑትን ትይንቶች እየላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ እስካሁን ላይክ ካላድጋችሁ ቪዲዮውን ላይክ አድርጋችሁ እንድጨርሱ በትትና እየጠየኳችሁ ዞትን ቪዲዮ ስለቅ ለእናንተ ቶሎ ቶሎ እንዲደርሳችሁ የደወሏ ምልክት እንደዚሁ መጫናችሁ እንደረሳ እያልኩ እኔ ኮዲው ይሰናበታችኋለሁ። ሰላም ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።